በስምአብ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። የተወዳችው በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ በበጎነቱ በፍጹም ፍቅሩ በቸርነቱ በሰላም ህይወት፣ ጤና የጠበቀን የጠበቃችሁ በዘላለም ሀሳቡ ከዘላለም ጥፋት ወደ ክብር የመለሰን የመለሳችሁ፣ መስቀል ላይ በተሰቀለ ጊዜ ለዳረደራችንን ሲከፍልልን ዋጋ የተከፈለለት የሞሪያ የተከፈለለት የዳነ ህዝብ የእግዚአብሔር ህዝብ የእግዚአብሔር ልጆች ተልመት እንድጠራ አብ እንዲህ ያለው ፍቅር የሰጠን ያደረገን፣ ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ መድኃኒት ስሙ በዘላለም የተወደደ የተመሰገነ ይሁን። ከትምህርቱ በፊት ማሳሰቢያ አመጣለሁ። ማሳሰቢያው ምንድን ነው? እግዚአብሔር ፈቅድ ለሚቀጥለው ሳምንት እሁድ የዛሬ ሳምንት እሁድ ማታ ሰኞ፣ ማክሰኞ በአበሻ 27፣ 28፣ 29 ይሆናል በፈረንጭ 4፣ 5፣ 6 ኦገስት በእነዚህ ቀናት ማታ የቀጥታ ስርጭት ይኖረናል እና ዋና ገቢው ለታላቁ ለአምላካችን ለውዳችን ለምንሳሳለት ላከበረን በሞቱ ለእኛ ፍቅር ሲመስቀል ላላቁት ለተሰቀለው ለመድኃኔዓለም ቤተክርስቲያን ማሰሪያ ነው። እንግዲህ ቤተክርስቲያን ማሰሪያ ነው ሲባል እኛ ለመድኃኔዓለም ያለንን ፍቅር የምንገልጽበት ነው። ባሌ ጎባ መድኃኔዓለም ለዛ ማሰሪያ ሕንጻ ማሰሪያ ነው የምንሰበስበው። ሁላችን የተማርንበት የመጀመሪያውን መጀመሪያውን የእግዚአብሔር ቃል የሰማውበት ቦታ ነው። እና የኛ የሁላችን ደግሞ የልባችን መዓዛና ክብር ነው። ተዘጋጅታችሁ ጠብቁን። እግዚአብሔር ገንዘብ ያላችሁ አስራት ያላችሁ አስቀምጣችሁ የዛን ቅድፍን ትራይዚንግ ሲደረግ እንደሌላው ጊዜ እየደወላችሁ ቴክስት እያደረጋችሁ ለዚህ ትልቅ ገዳመ ቤተክርስቲያን እርዳታ እንድታደረጉ አሳስባለሁ። እንድትዘጋጁ ማስታወቂያዎች ስናወጣ ሼር እያደረጋችሁ እያካፈላችሁ እንድታግዙንም ጭምር በምንወደው ጌታችን በደጉ ጌታችን በመድኃኒታችን ስም አደራ ላለው። እግዚአብሔር ይባርከን ያደረሰን በሰላም ዛሬ የምንማረው ህዝቡን በምድረ በዳ የመራ ምሕረቱ ለዘላለም ነውና የሚለውን ቃል ነው። መዝሙር 135 ቁጥር 16 ላይ የተጻፈ የምስጋና ቃል ነው። ይሄ የምስጋና የማህሌት መዝሙር ነው። ዳዊት የእግዚአብሔርን ተአምራት በዝርዝር እየተናገረ የእግዚአብሔር ምሕረት ደግሞ እስከ የሌለው ዘላለም መሆኑን ያወጀበት ምዕራፍ ነው። እግዚአብሔር ምሕረቱ በእኔ ኃጢአት ልክ ነው ብለን የምናስብ ብዙ ሰዎች አለን። አንዳንድ ጊዜም ኃጢአቴ ከምሕረቱ በልጧል ብለን ተስፋ የምንቆርጥ ብዙ የምንጨነቅ ሰዎች አለን። በአጠፋኑ ጥፋት መጸጸት ጥሩ ሆኖ ሳለ ያጠፋነው ጥፋት ግን የእግዚአብሔርን ምሕረት ሸፍንብን ድረስ ተስፋ መቁረጥ በደል መሆኑን ማናቅ ብዙ ሰዎች አለን። ለዚህ መልስ የሚሰጥ ነው የቅዱስ ዳዊት መዝሙር እግዚአብሔር ምህረቱ ለዘላለም ነው እስመላለም ምህረቱ ለዘላለም ምህረቱ ነው የሚለው ዝማሬ ቃል ተደጋግሞ የተነገረበት ክፍል ነው መዝሙር 135 በዚህ መዝሙር ውስጥ ሁልጊዜ ሀጣን ደካሞች ሴጣን የሚከሳቸው የህሊና ወቀሳና ክስ ያለባቸው ሰዎች በዚህ መዝሙር ውስጥ ሊጽናኑ ይገባል እግዚአብሔር ምህረቱ ለዘላለም መሆኑን በትልቅ አዋጅ የተናገረበት በትንሹ ከ33 ጊዜ በላይ እግዚአብሔር ምሕረቱ ለዘላለም ነው ብሎ አዋጅ ያወጀበት ዝማሪ ነው። የእግዚአብሔር ምሕረት ከእኛም አልፎ ለልጆቻችን ከልጆቻችን አልፎ ወደ ልጆቻችን የሚተርፍ ነው። በገነት መካከል ሁለቱ ሰዎች እንደሚያጠፉ ያውቃል። እግዚአብሔር ግን ምሕረቱን አላጎደለም። አያችሁ። ለልጅ ልጆቻቸው ተስፋን ሰጠ። በአዳምና በህይዋን ተስፋ ቆርጦ ቢሆን ኖሮ ለትውልዳቸው አይናገርም። እግዚአብሔር ሁልጊዜ በትውልዳችን ውስጥ ነው የሚመለከተን። እኛም ብቻ ያይ ነው ወንድም፣ ያንተን ሲመለከትህ ትውልድህንም ጭምር ነው የሚየው። ሺህ ተመልካች ነው ሺህ ትውልድ ተመልካች ነው። እህቴ፣ አንቺን ሲመለከትሽ ሚሊየን ትውልድ ከጀርባሽ እንዳለ ከማፀነሽ እንደሚወጣ እያየ ነው። ስለዚህ ነው ምሕረቱ ለዘላለም የሆነው ያንችን ያንተን የኔን በደል መታገሱ ትውልድን መታገስ ነው። እግዚአብሔር ባየው የሚቆጣ ቢሆን ኖሮ ቁጡ አምላክ ቢሆን ኖሮ ትውልድ አይተካም ነበር፣ ምናየው ዓለም አይኖርም ነበር። የእግዚአብሔር ምሕረት ትውልድ ቀጣይ እንዲሆን አድርገዋል። ዘር እንዲበዛ አድርገዋል። በሰው ተስፋ የማይቆርጥ አምላክ ስላለ ነው ይሄ ሆነ። ዳዊት ይህን በአንክሮ የሚያነሳበት ምዕራፍ ላይ ካደነቃቸው ነገሮች አንዱ ህዝቡን በምድረ በዳ መምራቱን ያነሳበት ነው። ይሄው አምላክ ምሕረቱ ለዘላለም የሆነው አምላክ የምንወዳው እኛ አምላክ እኛ ጌታ በምድረ በዳም የሚመራ ጌታ ነው፣ ህዝብን የሚመራው ምድረ በዳ ማለት ከባድ ትግል ያለበት ኑሮ ማለት ነው። ፈተናው እጅግ የበዛበት ሜዳ ማለት ሰርቶ መክሰር ያለበት ሜዳ ጤነኛውኑ እጅግ አደገኛ ውስጥ ወድቆ መተኛት ያለበት ወር ምድረ በዳ ይባላል። አግብቶ መውለድ የሌለበት አግብቶ ሰላም የሌለበት ኑሮ ምድረ በዳ ይባላል። እግዚአብሔር ቤት እየተመላለሱ መለወጥ የሌለበት ህይወት፣ ቅድስና የሌለው ህይወት ምድረ በዳ ይባላል። በውስጣችን ወንጌል እያወቅን ተስፋ መቁረጥ ይሰማል። የመንፈስ ባዝነት ሲሰማ እሱ ምድረ በዳ ይባላል። ብዙ ሰዎች መካከል ተከበን ብቸኝነት ሲሰማ የሚረዳን ስናጣ፣ እሱ ምድረ በዳ ይባላል። ከራሳችን ጋር በተጋጨን ጊዜ የአጠብ የዛጠብ ስሜት ምድረ በዳ ይባላል። እንግዲህ አሁን የምንላቸውና ከዚህም በላይ እኛ የምንጨነቅባቸው የምንረበሽባቸው ምንታወቅባቸው ጉዳዮች እነዚህ ምድረ በዳዎች ናቸው። በሕይወታቸው እግዚአብሔር ህዝብን ነው፣ በዚህ ሁኔታ ውስጥ እንኳን ብንሆን ሊመራ የሚችለው እኛ ስለሰለችን እሱ አይሰለቸውም። እኛ ስለደከምን እሱ አይደክምም። የእግዚአብሔር ቃል ኢሳያስ ምን ይላል? ገና እጁ ተዘርግታ ትኖራለች። ትናንት የነበሩትን አበው ቅዱሳን። በሱ ያመኑትን ሰዎች ሲረዳ ነበር። ዳዊት እንደነገረን በምድረ በዳ ሲመራቸው ነበር። መሬቱ አሸዋ ዴዘርት ከሆነው መሬት መንገድ ይልቅ ሰው በህይወት ውስጥ የሚፈጠርበት ምድረ በዳ የበለጠ ብርቱ ነው። ቆመው የሚወድቁ ሰዎች አለን፣ ብለው የሚጠፉ ሰዎች ለምን ይመስላቸዋል? ውስጣቸው ያለው ምድረ በዳ እሳቱ ባዩ ስለሚበላቸው ቅድም ይዘረዘር ናቸው ያን እግዚአብሔር እርዳታ የማይተለፉ ከባባት ችግሮች ላይ ሲገጥሙት የሰው ልጅ ብቻውን ይሆናል። እግዚአብሔርን ካላወቀ ይጠቃል፣ የበረሃ ተኩላዎች ይበሉታል። ይገርማቸው፣ ምድረ በዳ ተኩላዎች አሉት፣ ምድረ በዳ ባቦች አሉት። የእስራኤልን ልጆች የተፈታትን ነሳ ሁሉ ፈተናዎች በምሳሌ በእውነተኛ ሁኔታ ደግሞ እኛጋሉ፣ እነዛ ምሳሌዎች ናቸው። የምድረ በዳ ባብ ነበረ፣ እንዲሁ ነው ቅድም እንደተባለው በህይወት ችግር ምስቅልቅል ውስጥ ስንገባ የሚነድፈን እባብ አለ። ጠላት በውስጣችን የሚያስቀምጠው ሀሳብ አለ። ተስፋ እንድንቆርጥ ራቆታችን እንደሆን እየነገረን ብቻችን እንደሆን እየነገረን ድክም አርጎ ከእግዚአብሔርም ጋር የሚያጋጭን የሚያጣላ፣ ዝለን እንድንቀመጥ የሚያደረገ እባብ አለ። ተኩላዎች አሉት የሚዋጉ ደግሞ ቀስተኞችም አሉት የአእሞራን ንጉሥ ሲሆን የባሳን ንጉሥ ኦግ አላሳልፍ የሚያሉ መንገድ ላይ እንቅፋት የነበሩ መንግስታት እንደነበሩ በዛ ዘመን በምድረ በዳ ውስጥ። እንዲሁ ደግሞ አሁን በዘረዘርናቸው የህይወት ትርዳቶች ውስጥ አላሳልፍ የሚሉ ችግሮች አሉ። የአንዳንድ ሰው ዕዳ ተከፍሎ የሚያርቅ አይመስልም። የአንዳንድ ሰው ጤና የሚመለስ አይመስልም። የአንዳንድ ሰው የመንፈስ ጭንቀት የሚረጋጋ አይመስልም። የአንዳንድ ሰው የትዳር ብጥብጥ የሚረጋጋ የሚስተካከል አይመስልም። አያቸው ይመጣል የአሞራዋን ንጉሥ ሲሆን፣ ይቆማል በደጃችን የባሳን ንጉሥ ቀስቱን ገትሮ አላሳልፋችሁም ይላል። ግን ምንድነው ሚለው እግዚአብሔር ቃል እግዚአብሔር ልጆች በምድረበዳ ሲመራ ህዝቡን ምን አረገ? የአሞራውን ንጉሥ ሲሆንን፣ የባሳንን ንጉሥ አግን ምድራቸውን ርስት አድርጎ ሰጠ ይላል። ሰበራቸው አይልም። እነዚህ ነገስታት ቃላቸው ወጋቸው አይልም። ለዚህም እግዚአብሔር ስሙ ለእነዚህ ተራ ሰዎች የሚጠቀሳል ምድራቸውን ሰጠባቸው አልናሳልፍም፣ ላሉ ያሉበትን ሀገር እንኳን አልኖሩበትም እንደማለት እና፣ ተግዳሮቶቻችን አንዳን አይታለፉም የሚሉ ነገሮች አሉ። አታልፉም፣ አትሻገሩም፣ እዚህ ላይ አቆሚ፣ በቃ አቆሚ፣ ጸሎት አቆሚ፣ ተስፋን አቆሚ፣ እምነትን አቆሚ፣ በቃ አለ፣ ተበላሽ፣ አለቀ ይሉናል። የአሞራውያን ንጉሥ አግና የባሳን ሲሆንና ባሳ የሚባሉ ነገስታት እንደዚህ ይዋጉናል። የመናፍስት አለቆች ማለት ነገር ግን እግዚአብሔር ያሳልፋል። ምራቸውን ድረስ ታድርጎ ይሰጣል። እነሱ የቆሙበትን ጎዳና ለኛ ይሰጣል። የዘጉትን በር ይከፍታል። እግዚአብሔር እኮ ለዚህ ነው ልዩ የተባለ ቅዱስ የተባለ አንዱም ለአንዱ ይላል ሳያስድስት፣ ቅዱስ፣ ቅዱስ፣ ቅዱስ እያሉ ያመሰገኑታል። ሶስት ጊዜ ቅዱስ አሉት። አንተ ልዩ፣ አንተ ልዩ፣ አንተ ልዩ፣ አንተ ምሳሌ የሌለ፣ አንተ ምሳሌ የሌለ፣ አንተ ምሳሌ የሌለ፣ አንተ ወደር አልባ፣ አንተ ወደር አልባ፣ አንተ ወደር አልባ፣ ደግ እና ኃያል ቻይ ጌታ ብለው አመሰግኑት ይላሉ። እነዚህ አራት እንስሶችን ሲያመሰግኑት ሲያቀድ ኢሳያስ ነብዩ እንደዚህ ነው ያለው። ቅዱስ ለምን ተባለ? ልዩ ለምን ተባለ? በምድረ በዳ መንራስ ስለሚችል ነው። እኛ አንድ ሰዎች ነው ይህን የምንሰማ ሰዎች፣ ለራሳችን ነው ህይወት የከበደ እግዚአብሔር ግን ህዝብን ይመራል። አንድ ሰው ብቻ አይደለም። ለህዝብ የቀረ ረዴት አለ። ህዝቡን በምድረ በዳ ይመራል። እንኳን አንተን ወንድሜ፣ እንኳን አንቺን እህቴ፣ አንቺን፣ አንተን፣ እኔ የመሰለ ሚሊየን ህዝብ ይመራል። ዚ በምድረ በዳ ችሎ መፍትሄ ሰጥቶ በር ከፍቶ አሳልፎ ይቀር ብሎ መክሮ ያሳልፋል። እግዚአብሔር እንደዚህ ለምድረ በዳ መምራት የሚችል ብቸኛ ጌታ እሱ ነው። ያለ እሱ ግን ህይወት ከባድ ነው። ያለ እግዚአብሔር ህይወት ከባድ ነው። እግዚአብሔርን ማወቅ ህይወት ነው የሚለን ሐዋርያው ወደዚህ ነው። እግዚአብሔርን ሳናውቀው ብቻችንን የምንገዳደረው ግን አይደለም ይህ ምድረ በዳ። ስንቶች ወደቁ። እኳል እግዚአብሔር ተሰልፈው ሆ ብለው ድል ብለው ከግብፅ ሀገር ወጥተዋል። ባህር ኤርትራ ሲሻገሩ ሴቦ ብለው ዘምረዋል። ልነማሪያ ግን ረግፈዋል። የወጡ ሁሉ የወጡ አይደለም። ያች ምድረ በዳው እግዚአብሔርን ሳይሸከሙት አይሆንም፣ ተስፋ ሳያደርጉት አይሆንም። ጉልበትን ስታስበው፣ አቅምን ስታስበው፣ የገንዘብ አቅምን አጠገብ ያሉ ሰዎችን ስታስብ፣ የወት ድልን ስታስብ፣ ዞር ዞር ስትል ምንም ነገር ሊኖር ይችላል። እውነት ይሄ ነው ምድረ በዳ ማለት። ይህንን ምድረ በዳ ግን ብቻ ልትሰልፈው አትችልም፣ ለእግዚአብሔርም ግድ የለሽ ሆነሽ ጠላትም እያለብን ወጥመድ ፊት የቆመች አይጥ ማለት ነው። አንድ ሰው አለ እግዚአብሔር ሲሆን ወጥመድ ፊት የቆመች እንስሳት ትገባለች ወጥመድ ውስጥ ተ የሚላክል የለ ምድረ በዳው ያለ እግዚአብሔር አይ አይገፋም እግዚአብሔር ስለዚህ፣ በእውነትም ከእግዚአብሔር ጋር የልብ ግንኙነት ፍለጋ ያስፈልጋል። እኛን ሰዎች እግዚአብሔር በዚህ ዓለም ላይ እያስቀመጠን ነጥረን እንድንወጣ ነው። ቂቤ በማጥለያ እንደሚጠል፣ የድሮ ምንጭ በፈትል እንደሚጠል በዚህ ዓለም ምድረበዳ ያጠለናልኛል ቆሻሻው ጥብቁን ከፍሬው ይለያል። የሚለየው በክብር የሚቀመጠው የክብር መዝገቡን የሚቀመጠው ለመሆን ከዚያ ጋር መኖር ያስፈልጋል። እግዚአብሔር ምድረበዳው የሚታለፈው ረድኤተ እግዚአብሔር ሲያግዘን ብቻ ህዝቡን በምድረ በዳ ሲመራ ምሕረቱ ደግሞ ብዙ ነው። አያችሁ ህዝብ አይደለን እኛ፣ እንደክማለን፣ እናጠፋለን፣ እናጎድላለን፣ እንሰናከላለን፣ በመንገድ እንዝላለን። ግን ምሕረቱ ለዘላለም ነው። ትልቁ ጉልበታችን እሱ ነው። ማይደክመው መሐሪ ስለሆነ ነው። ቆመንም እንድራመዱ ጠንክረንም እንቆም እዚያ ደረሰን አልፈን የቆም ነው እግዚአብሔር ማይደክመው መሐሪ ስለሆነ ነው። ምህረቱ የማያልቅበት በምህረቱ ባለ ጠጋ ብሎ ጳውሎስ እንደነገረን በምህረቱ ባለ ጸጋ ስለሆነ ነው ከትልቅ ፍቅሩ የተነሳ ምድረ በዳው የሚታለፈው በሱ ነው እንደ ድካማችን አይደለም እኛ ቶሎ ተስፋ እንቆርጣለን እኛ ማለት እስራኤል ማለት ነው እዚህ ጋር ስጋ በልተው እዚህ ጋር በምንጭ ዋይ ይሰናከላሉ እዚህ ጋር ውሃ ጠጥተው እዚህ ጋር በትንሽ ነገር ይሰናከላሉ ስጋ ማል ብሎ ያጎመሩማሉ ከእግዚአብሔር ይልቅ ግብፅ ይሻላል ይላሉ። የማይወዳደሩን ያወዳድራሉ። አንተ ቤት መጥቼ ከምሰቃይ ባልመጣ ዓለም ውስጥ ብኖር ይሻላል የሚሉ ሰዎች እንዳሉ ማለት ነው። ዓለም መቼም ተሸላታቅ መቼም። ድሮ በትምህርት ቤት ህይወት የማውቃቸው ወጣት ጓደኞች ነበሩ ሃይስኩል ስንና የተሻለ ኑሮ የነበራቸው ከኛ በላይ አፈር አይንካችሁ ተብሎ ያደጉ በኋላ በሕይወት መንገዳችን ግማሻችን ወደ እግዚአብሔር መጣ፣ ግማሻቸው ደግሞ ወደ ዓለም ሄዱ። የእግዚአብሔር ጥሪ የደረሰን እኛና እግዚአብሔር የላብቁት እነሱ መካከል ያለው የኑሮ ልዩነት የገደልና የሚድ ያክል የጨለማን የብርሃን ያክል ነው። በጫት ቁስቁለው በመጠጥ አርጅተው ተስፋ ቆርጠው ይገርማቸው ለካ ይሄ ምድረ በዳ አለእግዚአብሔር አይታለፍም። ደስ የሚል ዓለም ነው ስራ ያለበት ዓለም ቢዝነስ ያለበት ዓለም ትምህርት ያለበት ዓለም አይደለም የሚመስለው። ግን ምድረ በዳው ከባድ ነው። የሰውን መንፈስ ነው የሚዋካው። ህይወት እንዲያስጠላ ነው የሚያደርገው። መሸሸጊያ ነው የሚያሳጣው። ሰው ደግሞ መሸሸጋ ካጣ የሆነ ነገር ውስጥ ነው የሚደበቀው። ወይ ይጠጣል፣ ወይ ያጨሳል፣ ወይ ድራግስት ይሆናል፣ የሆነ ነገር ይሆናል። ምድረ በዳው አለ እግዚአብሔር ከባድ ስለሆነ እና በነዛ በእኛና በእነሱ መካከል ያለው ልዩነት ይኛ የብቃት ልዩነት አይደለም፣ በእግዚአብሔር እጅ የመያዛችን ልዩነት ነው። እኛ እንደዚህ እንደዚህ ሆነ በወጣትነታችን ዘመን ወደ ሰምት ቤት መግባታችን ነው። አያችሁ፣ እግዚአብሔርን ማወቅ ይህ ምድረ በዳ ለማለፍ ያግዛል። ህዝቡን በምድረ በዳ የመራ ምሕረቱ ለዘላለም ነው ያለው እግዚአብሔር በዚህ ልክ ሰዎችን ያሻግራል። ብዙ ለተማንድበት ተስፋ አረጋለው ይሰማ ነው። ጌታችን ጻፍ ይጻፍልን መድኃኔ ዓለም ኢየሱስ ክርስቶስ ይባርካችሁ፣ መንፈስ ቅዱስ ይቀድሳችሁ። አምኘን መመረቃችሁ አሜን በሉ። እግዚአብሔር ልጆች፣ ቤታችሁ፣ ትውልዳችሁ፣ ዘራችሁ ይባረክ። ይህን የሰማችሁ ሁሉ በረከት ይድረሳችሁ። የ27 19 የማታ መራግላችን እንዳትረሱ። ለመዳን ያለማችን የምንሰራው ስራ ከዛ ውጭ ኮሜንት አርጉ፣ ጻፉ። እንደተማራችው ላይ ካካችሁ ትጡ። የእግዚአብሔር ቸርነት፣ የእናታችን ረት በረከት፣ መላ ጥበቃ አብሮን ይሁን። ቄስ አሸናፊ በማርያም ነኝ። ሰላም